ራስን ወሬውን እስከዛ ደግሞ ለምን አትነግሪኝም? እኔ እኮ አልክድም አልክድም። ምን ማሰማት ታስፈልግሽ? ንገሪኝ። አንቺ ባፍ እነግርሃለሁ ከሆነ። ቀጣለው ሳይድ ልንገር ባለፈው እሷ እኔ በአሽሙር እየተሳደበ ነበረ። በአሽሙር ቡንድ ጨርጋ ቁጭ ላይ ትንገረኝ። እሷ ኦርደር በአሽሙር ትናገራለች። በአሽሙር እያወራች ምናምን ነበረ። በአሽሙር ምናለች እሷ እኔ ከዛ ገስት ላይ ገባው ቀጥሽ ባሽሙል እየተናገረች ነበር። እሷ ያለችን እችበት አልደግምላትም። ከዛ እሷ ባሽሙል እየተናገረች እያለ አንተ ገባህና ምን አልከ መሰል አንድ ክፍል ቤት ተቀምጠው የራስ አባባል ብትሰማው ደስ ይለኛል። አንድ ክፍል ቤት ተቀምጠው ያሉ ሰዎች እ ምን እያደረጉ ነው ምናምን አልካት። ከዛ መልስ ሰሞኑን ደግሞ በአሁን ሰዓት ያለው ወሬ እኔን ነው እንደዚህ የሚባል ሌላ ማንም አታመጣለኝ። ሰሞኑን ደግሞ ንቆ ምንድነው የቆመ ሰዎች አሉ ምናምን ምንቀን ነው ይሄን ያልኩት

ኦኬ፣ ዝም ብዬ እራቸን ስጠይቀው ባለፈው ስለተጫወትኩኝ አልጫወትም ምናምን እስኪ ሞክራለ ምናምን እያለ አለ። ከዛ እነሱ ሙድ ያዙ ማለት ነው። ወጡና ምናምን ራቸው ጋ ትጫወትም በቃ እኔ ከራቸ ጋር ጋ እጫወታለሁ ለምኛው ምናምን ያ ሙድ ስትይዝ አንተ ገባና ለምን ጌም ከሷ ከራቸው ጋ ትጫወችም ጌም ከራቸው ጋ ተጫወች እያል ስትሳለቅ ነበር ሪከርዱን ታራኔ እኔ እራቸ ጋር ልጨዋት ማለት ይሽን፣ አለም ሁለተኛ እኔ አንቺን እንትና የምትቆም እንትና የምትቆም እኔ እነ ፒተር እራሱ ፒተር እራሱ በዛ በኩማ መዋጮ ጊዜ ተው በቃ ፎቶዋን አንሱ አትነጋገር፣ ተው ስል ወዲ አንቺ ሰይድ አዳምጪ፣ ተው መነካካት እና አጀንዳ መፍጠር አያስፈልግም። ያ በፖለቲካ ዙሪያ ስለሆነ ብዙም እኔ በኤልሻዳይ ጉዳይ ምላሴን ብቆርጭኝ፣ በሁለት መካከል ምንም የገባሁበት ምንም አይነት ነገር የለም። ዝም ብላችሁ አጣቁራችሁ ሴት መካከል አስገብታችሁ ጭራሽ አያገባኝም። ሴት መካከል እንደውም እኮ እኔ እኔ ጥያቄ የሆነ መቸነት ብሎክ እንዲያደርግሽ ቤታ ለምንድን ነው የማይመጣልኝ? ሌላ ይባብዬ እንዲሁም የሆነ መልእክት ልጽፍ ስገባ አሰላሙ አሊኩም አሰናብተች በዚህኛው አልጎለቅሽኝም። እንዲ ይቺ ልጅ ምን አድርጌ ነው ብዬ ዛሬ ህዊ ስትናገረ ነው ነው የገባኝ እንጂ በሌላ መንገድ ቢሆን አልገባም ነበር። ቁም ነገር አልገባም ነበር። ደግሞ ሰምተ ራስንም ሰምተ አንቺ ስለመሰለሽ እና ስለተመሳሰለልሽ አይደለም። እኔ እኮ ግልጽ የሆነ ነገር ነው፣ ብትሰማው ጥሩ ነው። ለምን አትልኩልኝ? ምናንተ አንቺ እኔና አንቺ እኮ ሁለት አመት ሶስት አመት እኮ ተቀጣቅጠን አለ እኔ መናገር ከፈለኩ አንቺን አልሳደብም እንደ ባሽሙር ሂጄ እዛም አለቀልቀ። እሺ ስትሰማው ከማንም በፊት እኔ በቤትሽ አንቺ እንደዚህ ተናገሩ ስትይኔ እኔ አይደለሁ፣ ሩጬም ደርሰው ከዛ በኋላ እኔና አንቺ ችግር አለብን። እኔ እንደዛ አይደል። መለቃለቅም ማለቃለቅም አሽሙር አይመቸኝ። ይቅርታ አድርጊልኝ። መስሎሽ አስመስለሽ ከሆነ አላቅም። ስትሰማ ራስህ ስትሰማ ይገባል። ይቅርታ አድርጊልኝ። በቴሌግራም አንድ ኮመንት እኔን እንዳይሰድበኝ ዝጊ። ጭራሽ እዚህ እየፈለግኩ ወይ ስጭኝ ስጭኝ ሄዊ ስልጣን ስጭው ለጆክየር እና አትሽ ልብዳል እና አትልብዳል አንተ ዝምባም ጋላ ሁሉ እኔን ማሰድውኝም አስመሳይ ሌባ ሁሉ ይቅርባችሁ። በየቤቱ እየገባችሁ ማነካካት እናንተም እዛው ስራህን ስራ፣ አጀንዳ አትፍጠሩ። የለም እሺ ቀጥይ። እኔ የለም አልኩሽ እኮ እኔ ባልተቤቱ ነገርኩሽ፣ አያገባኝም

ማድረግ አለብኝ እኮ ግልጽ እኮ እንጂ እዚህ እናገራለሁ። በእናንተ መካከል እኔ የሆነ ቤት አልሽኝ የሆነ ቤት ያለው አለ አልሽኝ። የሆነ ቤት ላይ ታረቁ ጥሩ አይደለም ለሰው መሸቀያት ሆኑ አልኩት። ያንንም የተናገርኩት ጅጅግ እያልን አይደለም ልንገርህ አሁንም ጆከር፣ ብሎክ ያደረኩን ምክንያት እኔ ከኔ ጋ ከዚህ በፊት ተጣልተን ፒስ ሆነ ምናም ፈጥረን በቀጥተናል። ከዛ አንተ ቤት መጥቶ ጃቢ በዛ ልክ ሲሰድበኝ፣ በዛ ልክ ሲሰድበኝ፣ ቆይ እሷንም ላስገባና እኩል አውሩ፣ ወይ እሷን አስገባ ነበርኩኝ፣ ቤት አላስገባኝ

በሱ ገብተሃል፣ በሴቶች ባልኮ ገብተሃል። እኔ ለምን እንደሆነ እዛ ሁኔ አሁን እኔን የምታስገቡብኝ? እኔ ሴት መካከል ገብቼ እኔ ስንት ለማህበረሰባችን መስራት ያለብን እያለ ደግሞ እኔ ሴት መካከል እናንተ ገብቼ ላምቦቹ አድርገ ወንድ እኮ ነኝ። ምን ሆነሽ ነው? ብችል እኔ ታረቁ፣ ተስማሙ ነው። ካልቻላችሁ ግን መብታችሁ ነው። ሴት መካከል እኔ አታስገቡኝ። ሰላማችሁን ሰላማቸውን ያብዛላችሁ። ከፈለግ ብሎኩ ና ትናንትና ደግሞ ጆከር ትናንትና ገብተህ ከተታረቁ ይታረቁ ከተታረቁ ይታረቁ። በአማራ ስም ፈምሰው መጥተው አሁን አማራ እንትን አሉ ምናምን ያልከው ለማን ነው ታዲያ? መቼስ እኔ ነኝ ከዛች ከፊንገሩ ጋር ነው። አንቺ ከአማራነትሽ ሾተሻ ምንድ? ለመሆኑ ግን በተደጋጋሚ ስትናገር የሰማሁሽ፣ እኔ የምናገርበት የራሴ መንገድ ያለ፣ ሌላ ሰው ብሎግ ስላረግሽ ራስሽ አእምሮች ጠርጥሮ እንጂ ጭራሽ አንቺ ጋር የሚያገናኝ ነገር ተናግር ያለ። አሁንም የማስፈራራት ምልክት አይምሰልባቸው፣ ተው። እኔ ይፈርቻሉ እኔ ከማንም ጋር አልነካከም። እሴት መካከል አልገባ። ሲጀመር እኔ ለማስፈራራቱ ምናምን ሳይሆን እኔ አላወራሁትም ማንንም እንደማልፈራ ችግር ካለው ፊት ለፊትሽ ነው የምነግርሽ አልኩሽ። በቃ እኔ ማንንም አሸሙሬ አልሄድም። አንቺን የምፈራሽ

በሴቶቹ ጉዳይ እሺ፣ አዳምጣ በሴቶቹ ጉዳይ ቤታ አንድ ነገር ላስማማቸውአንድ አንድ ቆይ አሽሙር ምናምን በታዩ በዚህኛው እነዛንም አንፎሎ ስ ችግሩ እንታካቅም መቀበል ስለማፈልግ ነው የተናገርኩት። አሜሪካ ምንድን ነው?

ዞተር ወይንም ገርቅሽ አልገባም አልካ፣ እኔ ደሞ እንዴት እጅህ እንዳስገባ ልንገርህ። እኔ ስላየሁኝ ነው የምነግርህ። እኔ ባትገባ በጣም ነው ደስ የሚለኝ፣ እንድትገባም አልፈልግም። ስለማልፈልግ ለመቀ ለመቀ ቤታና እሷ ቤት ገብታ ቆመው የማያውቁ ሴቶቹ ላ ምናምን ብለህ አሽሙር ጣል ጣል አድርጋለሁ። ይኸውልህ እኛ ማርያምን ባናርስም እናጣ እኔ ምናምን ይሄ ዘለፋ ምናምን ይገባናል ስልስ ተናገሪ በእናትሽ፣ እኔ እንደሱ እንደሱ ቃላት አትናገሪ አሽሙር አላቸው። ቤታን መናገር ከፈለግኩኝ በግልጽ ነው የምናገር። ኔ ማንም ለሁለቱም አለመሆን ሁለቱም ገባኝ። ሴትዮ ምንድን ነው ስትናገር እየሰማነ ከስርአንዳንድ እሺ፣ እጄን አላስገባውን ብለሃል ሲያስገባ ያያችሁ? ከስራ አንዳንድ ቁጥር ጻፉ። እኔ ውሸቴን ከሆነ እኔ ሂዊድሮን ክርስቶስ ውሸቴን ከሆነ ጆከር ሁሉ ሲያስገባ። እንነጋገር አለ እንነጋገር አለ። ችግሩን ፍቱት ከመካከላቸው ውጣ። እኔ እና እሷ ችግር የለብንም። በመሰላት ነገር ብሎ ካርጋኛለ አሰላም። ዋናው እኔም የምፈልገው እሱን ነው። ተደራጅተው በማህበር ግን ካልፈለገ መብቷ ነው፣ መብቷ ነው

ጆከር አንተ አይደለም ጆከር ራስህ ለምሳሌ ላታስተውል ሰው ላታስታውሰው ምናምንም ከሆነ ማለት ነው ራስህ አዳምጠው እና አንተ ራስህ አዳምጠው። ነገር ያመጣችሁ እኔ በቤቴም አላነሳውም። እኔ እኔ ብሄርተኛ ነኝ በሴት መካከል መስሎች ከሆነ ይቅርታ። ከዛ ውጭ እኔ አያገባኝ ገብቼም አልናገርም። ገባሽ? በሴት ጉዳይ ተጋደድሽ፣ ተባላሽ፣ መብታችን፣ ራሳችሁ ታቃለ። አይመለከተኝም፣ ኔና ስለዚህ መልካም ጊዜ ይሁንላችሁ። መጣላት ካለባችሁ ተጣሉ። እራሳችሁ እንደ አማራ ማራ ሊሳይድ እንድትይዝ አልፈልግም ስል እኔ ይሄን የተናገርኩት ነገሩን ቤታ አላነሳቸውም። እኔን ያነሳውት እነሱ ተደራ ጋዜጠኛ ስለጥጠው ሲሰርኳት እኛም የአማራታችን ዝም አልል እንደማለት ነው። ይል አንተ ወንድ ስለሆንክ ማለት ነው። በማይገባ መልኩ አድርገው ወይ ሊያስገቡ ፈልገው ሊሆን ይችላል። እኔ ላይቭ ላይ ሆና ማለት ነው አንተን አስገብታክ ማለት ነው አቤል የሚባል አታቀውም ስትል፣ ማለት ነው አታቀኝም። ጆከር ችግር የለውም ግን ያየውት የሰማያ ይል አቤል የሚባለውን አታቀውም ስትል አላቀውም ማን ነው አልካት። ከዛ ኧረ እንደዚህ ተብሎ ምናምን እያለች እሷ ናት የምታወራክ ላይቭ ላይ ሆናችሁ እሷናት እየነገረች ያለችው ኦር ማለት ነው አንተን ጠምዝዘው ለማስገባት በማታቀው ነገር ሴቶቹ ሊያስገቡህ እየተጫኑህ ይሁን አይዶኖ ግን ይህንን ስታወሩ እኔ ላይቭ ላይ ይቻለሁ። ምታወራ እሷ ናት፣ እዚህ መቶ ተብሎ ምናምን እያለች ቪዲዮዋን ከፍታ ታወራሃለች። ከዛ አንተም ላይቭ ላይ ነበርክ ማለት ነው

የእናት ሽምስ ነው ነው። ማን ነው ሊሰድበኛ አይችልም? አንቺ ወንድሜ ወንድም አለሜ። እናታችሁን ልብዳላችሁ። ምን አባሽ ታመጫለሽ? ኮሜንት ላይ እረፉ። እኛ አማራ ነን። እርስ በርስ ምን ሆነ?

አንተ ለምን እንደተጫንኩ ታውቃለህ? በፊት የነበረውን ነገር ስለማውቅ ነው። ሌላው ቢሆን እንደዚህ አስገብቼ ለምን ቢሃረክ ብዬ አልጠይቅም፣ ምን አገባኝ ብዬ። አንተ ስለሆንክ ግን ነገሩ ስለማታዳምጥ እኮ ነው። ሰው ሲያወራ እኔ አልወድም። እንደዚህ አትበይኝ። እና ተነጋገርን። ችግር አለ። ችግሩ እኔ እሴት መካከል አልገባም አልኳት እኮ ነው

ጆከር ችግር የለውም እኔም እኮ እየሰደቡኝ ነው ሁላችንም ጆከር በእናትህ አንድ ጊዜ ጆከር አንድ ጊዜ እወጣለሁ ቤታ ሁሉ ሰላም ነው ሁላችሁ ሰላም ነው

አሁን የመጣሽ ልጅ ነች። ኤልሻዳይ የት ነበረች? እኛ ኮን ሰማን። ስለዚህ ኖ ኖ፣ አሁን ቤታዮ ለአማራ የምትታገል ነች። አታውቅም? ታውቃለህ ይሄን። አንተም ይበለኝ። አሁን እኔ አሁን ከቤት ጋር ስትነካ ማንም ዝም ማለት አይችልም። ገብቷል? ዶከር እኔ እኮ ሴት ለሴት ነው። ታሳደብ አይደለም ተሳደብ ሳይሆን እኛ እያየን ነው። እኛ እያየን ነው አንዳንድ ነገሮችን ሊያ የምትባል የምትናገረው። ገብቷል ምን ሰማንያ ሴቶች ነው እኛ እንሰማለን። በዳለቻ ስለዚህ እስከ ጥግ ድረስ እኔ መልስ አልመለሰችልኝም። መልስ ሳትመልስልኝ ዝም ብዬሽ አለው ስለዚህ ሴት መካከል እኔን አታስገቡኝ አሁን ሰው ምናምን ሳይሆን ጆከር አንዳንድ ጊዜ አሁን በሴት መጣች እሱ ይገባል አንቺ ይሄን ተደረግሽ አንቺ ይሄን ነሽ አንቺ ትችሉበት አላችሁ እናንተ ስለዛ ነው እኮ ችግር የፈጠረችው እሷ ነች አንቺ እንዴት ተገባል አታስመስሉብኝ አትንኩኝ አታነካኩኝ እናንተ ጋር ያለኝን ግል አጀንዳ ብቻሽ ስቄ ተጫውቼ እወጣለሁ። አለቀ። ከዛ ውጭ እኔ ቤታ መናገር ከፈለግኩ በግልጽ ነው፣ እነግራታለሁ፣ ስድባታለሁ። ማን ፈርቼ ነው? እኔ የምት ረጅም ምላስ አለኝ እኔ ሳዳቢ፣ ተሳዳቢ ናት ተኔ፣ ተሳዳቢ። ጆካዬ በቃ መግባቱን ገብታል፣ ግን ከዚበቃወዳችኋለሁ መቻችሁ መዝጋቱ ተዘግቷል። ቤታዮን ብሎ ካንሽለት እንደ ድሯችሁ የድሮ ነው። ከፈለገ ታንሳ ካልፈለገ መፍቷ ነው። በተረፈ በተለይ የአማራ ልጆች ሳይድ ይዛችሁ ቤታዮን እንገፋለን። አማራ ትተው በቃ ተዋቸው። እነሱ ይደካከሉ። ሌላውን ከቤታዮ እኩል እንዳታረግ ዝም በለ ዝም በል እና ደግሞ ከታች ያላቸው አስነሳሮ ማይቀራቸሁ ለማባላትና ለማቀሳሰር ሲመጣ እናታችሁ ልጅ እኔ ሰድባቸው በጣም አስቀይማቸዋለሁ። እኔ ግን በሴት መካከል አልገባም። አታነቃኩኝ ችግር ለነገሩ ፈተነዋል። መልካም ጊዜ ይሆንላችሁ እ ወጥቻለሁ ቻው አይዟችሁ ይመቻችሁ ይመች ወጣሁ የኔና ንጋገባህ ግን እቀጥልበታለሁ እኔ ስለገባህ እጅን ስላስገባህ ስላአለምእ ለምን እንደሆነ አላውቅም ለምን አባታቸው ዛሬ እንደዚህ እንደሆኑ አላቅም ለአፉ ሲባል አይነቶ አንዲት ልጅ ነው ምን ላይ እኔ ላክል ማዳመጥ አለበት እሷሁን ላያስታውሰው ይችላል ምናምን ገባሽ ግን እኔ እኔ ስላየው ነው ዝም ብዬ ከመሬት እኔ አላነሳውም ሲጀመር ታቂያለሽ ማሪ ስለሰማው ነው እንዲ ነው ራሴ ሰምቼ ነው

ያለበት ቆይ ካልሰማህም እንድትሰማ አደርግሃለሁ። ምንም ችግር የለውም። ካልሰማህም እንድትሰማ በጣም ይገርማል ግን ሂዊ ስንት ቪዲዮ ለስንት ቪዲዮ ሼር ማድረግ እንደሚችሉ። ምን ነው ዛሬ ምን ሆኖ ነው? ግን በህይወት አሉ። ምነው ደግሞ ሲፈልግ እኮ አያኔ ወይም ሁለተኛ አልገባም ብሏል እሱ። ቆይ ገቦም ኦኬ ግን ለሚቀጥለው ገባሽ እኔ አሁን አንችንና ዝም ብሎ ቁጭ ያለ አማራ አንድ ነገር ያልሰራ አማራ እና አንችን እኩል አላይም አሁንም ደግሞ እኔ ሳይዲ ይዤ ሳይሆን ሲደራረቡ ስላየው አንችን ለማጥቃት ስላየው እንደ አንድ አማራ ልጅ ትናንትና ያረግሽውን ነገር ስለማስብ ነው ገባሽ እንትን ያልኩትኝ አንዳንዴ ዝም ስትይ ምናምን ምናምን ጥሩ አይደለም የት ተበደልሽ ተበደይ ትሆኛለሽ አንዳንዴ ኦኬ ብለሽ ምታሳለ ስላነሳሽ እንጂ ለማንም ሰው ምን ያን ስቼ አላቀብምም። መብቱ ነው። ገብቶ ማማት ይችላል መናገር ይችላል። ምን ትቼ ጸጥ ቤት ተቀምጫለሁ። አንቺ ማሬ፣ እሱም ወንድማችን ነው። ሲሳሳት፣ እሱን አንቺ እንደምትጸደቢው እሱ የማንናገርበት ምንም። ሲሳሳት ተሳሳትክ እንለዋለን። ወንድማችን። እኔ ሌላ ሰው ጆከር ባይሆን ሌላ ሰው ቢሆን ኖሮ ላልናገረው ይችላለሁ። ምንም ቢሆን ሲናገር ጸጥ አልለውም። አንዲያ ማራሃቱን ትናንትና አብሯት ሲሰራ ነበረ። አብረው ስንት ነገር ሲያረጉ የነበሩ ሰዎች የሳይድ ይዞ እንትን ሲል ጥሩ አይደለም። ይሄ ነገር መነገር አለበት። አየሽ፣ አሁን ክሪል ሆነ አልገባምም አልገባሁምም አለ እንዲገባም አልገባ አልገባም ያለ ጥሩ ግን አልገባም ግን እንትን አይደለም። ሰምቼ አለ አለ እንዲ ኦኬ። አሁን እንትን እንዳይል ኦኬ። በቃ ያለው ነገር ፊክስ ተደርጓል እና ይሄ ነው ቆይ እነዚህ እስቲ ቆይ ቪዲዮ አላችሁ አንዳንድ ቁጥር ጻፉ ይሄ ነው ነው በቃ ይሆን አንዲት ልጅ እየላከች እሱ ራሱ የውሸቴ እንዳልሆነ እንዲያዳምጠው በጣም ግን አይገርም ስንት ነገር እንዳ እኔ ያሳቀኝ ስንት ነገር እንዳላኩ ምን ሆኖ ነው ግን ደንዝዘው ደንዝዘው አይደለም ቀጮ ግን አስወ ምን ሆኖ ነው ግን ወይም ያላቸው ልጆች የሉም ይሆናል ይሄ እኔኮ ስለሰማሁኝ ነው ሪከርድ ምናምን ሳይሆን ላይቭ ላይ በሌላ አካውንት ምናምን እየሰማሁኝ ነበር ገባሽ የሆነ በእንቅርት ላይ ጆሮ ደግፍ በቃ አይደለ ሰውን ለመጣል ሰውን ለማጥማር የሆነ ስም ባይጠራም አሽሙሪ ገባሽ አልኩ አይደለ ይሄ ነገር እንደ አንድ ወንድማችን ልክ አይደለም ታቀሳስሩ ኮሜንታተሮች ራሱ አታቀሳስሩ፣ የሆነ በጣም ነው የምታቀሳስሩት። ግን ማወቅ ያለባችሁ ነገር የሆነ ይኸውልሽ፣ እሷ እዚህ ጋር ገብታ የሆነ እንትን የሆነ ጊዜ ባህል ለብሳ ምናምን ያለው ነው ስለ እኔ እያወራኝ ነው። ከዛ ጆይን ብሎ ገባ። እንዴት ነው እንዴት ነው? አንድ ክላስ ነው ለሚሰቃዩት መልስ አለ ወይ? ኧረ ተውኝ እስኪ፣ ወይ ጆከር ወይ ጉድ ተውኝ እስኪ። እንዴት ነው በእናትህ ሀገር ቤት? እኮ ግን ጥሩ እኮ ነው ሀገር ቤቱን። ኢትዮጵያው ናችሁ የፈመሳችሁ ሰዎች እንዲፈልጋችሁ ትንቀሳቀሳላችሁ። አንደኛ ገንዘቡን ትጠቀሙበታላችሁ። በተለይ ጌመሮች ና በቃ የሆነ ደስ የሚል ጊዜ ታሳለ ማህበረሰብሽ ጋ ተጋፍተሽ አማርኛ ሰምተሽ ባህልሽ ምና እዚህ ማቀል ደስ እንደሚሉ ሞዴል በዛብን። ግን ቲክቶክ ላይ ሞዴል አክሳድር ነው እና ሌላም የተሽከረከረ ቴሌግራም ላይ እየገባ ነው። ገብቶ የተናገረው ነገር አለ ምናምና፣ ይሄ አለ እኔ አሁንም ህዊ ስላነሳችሁ እንጂ ማንም ሰው ስላነሳው አይደለም። ህዊ አሁንም ሰኔም ለማንም አላወራውም፣ ለማንም አልተናገርኩም። ጸጥ ብዬ ነበር። ህዊ አይነት ስላነሳሽ፣ ያኛውም ይግባ፣ ያኛውም ገብቶ በአማራ ህዝብ ስንፈም ሰው ምናምን የጠፋሉ ምናምናም ብሎ የተናገረው በጣም ብዙ ነገር ነው የተናገረው። ኢትስ ኦኬ፣ አልፏል። አይ በቃ ኦልሬዲ እንትን እንደሌለ ያስተውቀልኔ። ማንንም አልፈራም፣ ማንንም አልፈራም። ለምንድን ነው ጆከር የምትፈሪ የምትሉ? ማንንም ሰው አልፈራም፣ ማንም ሰው አልፈራም ግን በስነስርዓት የሰው ልጅ ስላወራ የሰደበኛ አላወራም። በስነስርዓት ነው ያወራው። እንደዛ ነው በስነስርዓት የመለስኩት እንጂ ማንንም አልፈራም። ማንንም ፈርቼ አላቅም። ፈርተህ ለምን ትፈሪዋለሽ ምናምን የምትሉ ማንም ምን አልፈራም። ቶ እነሱ ይሞርለንትን ለማለት ነው፣ ለማቀሳሰር ነው። ገብቷል። እኔ ከዚህ በኋላ አይመለከትም። ጥፋት እንደሆነ እኔም ነግሯለሁ፣ ቅድም የማስገብቼ ኦኬ፣ ሺ ጥፋት መስሎ ከታየ የሚቀርታ ብሏል። ያኔ በቃ ከዚህ በኋላ ላለው ነገር ግን ቴኬር፣ አንተ የእሷ መጠቀሚያ አይደለም። ገባ? እኛ እንወድሃለን እናከብራለን፣ ምናምን ምናምን። ግን እንደዚህ ሲሆን ደግሞ በአንተ ሳ ስናይ በቃ ይደብራል። ገባ? ሰውም ደግሞ ይፈርዳል እኮ እያየ። አንተ ብትናገርም ከስር ያሉ ቁጭ ያሉት ይታዘባሉ፣ ይፈርዳሉ፣ ያያሉ፣ ምናምን ማን ምን እንደሆነ በዚህ ሰዓት ከጎኗ እንደ አንድ አማራ እህታችን ከጎኗ መቆም ሲገባል መደራረቡ አያስፈልግም። ወይ ደግሞ በቃ ዝም ማለቱ መፍትሄ ነው በሚለው ምክንያት ነው። እስካሁን በቃ አልፏል፣ ተይው ማለት ነው አንዴ አልፏል እና ይሄ ነው።